ምንድነው? ጥያቄ አንድ ዲያቆን አህዛብ የነበረች ድንግልና የሌላትን ሊያገባት ይችላል? ድቁና ውስጥ ይቀጥላል ወይስ አይቀጥልም ብለዋል። ይሄ እንግዲህ ሰፊ በዚህ ዙሪያ ላይ በተለይ ከክህነት ጋር በተገናኘ በጣም ጥልቅ የሆነ ትምህርት አላት ቤተክርስቲያናችን፣ እና በቀላሉ ዝም ብለን የምንመልሰው አይደለም። ግን ደግሞ ከሥርዓተ ቤተክርስቲያን አንጻር የሚፈቀዱና የማይፈቀዱ ነገሮች አሉ በነገራችን ላይ ዲቁና ይሁን ቅስናም በክህነት አገልግሎት ውስጥ ማለት ነው። የሁለቱም ሱታፌ በማዕረግ ይለያዩም፣ እኩል ነው። መስዋዕቱን ከማስመር ስርዓተ ቅዳሴውን ከመምራት እና አጠቃላይ የቤተክርስቲያኑን ስርዓት ከመፈጸም አንጻር ዲያቆኑ የሌለበት ቅዳሴ አይቀደስም። ዲያቆኑ የሌለበት ስርዓት ቤተክርስቲያን አይፈጸምም። የግድ ነው እና ይሄ የማሳነስና የማግዘፍ ነገር ስላለ ማለት ነው እና ክህነት ስንል ማሰብ ያለብን መስዋዕት የመሰዋት ኃጢአት የማስተስሬ ይኸው መስዋዕት የሚሰዋበት ነው። ኃጢአት የሚሰሬበት ነው። ነዋያ ቅዱሳት የሚባረኩበት ነው። ክህነት በራሱ ማለት ነው። በሲመት ሌላው ካህን የሚሆንበት ነው። ራሱ ክህነት ተቀብለ ነው፣ ለሌላው ደግሞ ክህነት የምታስተላልፈው ክህነት ይሄ ነው። ክህነት ስርዓተ ምንኩስና፣ ስርዓተ ቡራኬ የሚፈጸምበት ነው። ክህነት የሊቀ ካህናት የኢየሱስ ክርስቶስ ምሳሌ ነው። አንድ ካህን የሊቀ ካህናት ሊቀ ካህናት አለ የሚባለው ክርስቶስ የካህናቱ ሁሉ አለቃ ማለት ነው። ስለዚህ ክህነት የዛ ምሳሌ ነው እና ምድራዊ መልአክ ሆነው የሚያገለግሉበት እግዚአብሔር ምድራውያን ናቸው፣ ግን መልአክ የመላእክት አገልግሎት የሚያገለግሉት በዚህ ልክ ክህነቱን ማየት ያስፈልጋል። አሁን ያገባል አያገባም፣ ይፈቀድለታል አይፈቀደ ወደ ማለት ከመሄድ ክህነቱ በጣም ከባድ እንደሆነ ማሰብ ያስፈልጋል። ክህነቱን ምን ለከውኛ በሰፈራችን ልጅ ነው እገሌም ዲያቆን ከሆነ እኔማ ምን ያንሰኛል ላይነት ሰውየውን ነው የምናየው እንጂ ክህነቱን አይደለም። ክህነት የሚፈልገው ንጽህና፣ ክህነቱ የሚጠበቅበት አገልግሎት፣ የክህነቱ ሱታፊ፣ ክህነቱ የሚያደርገው ነገር እሱ ሲታይ ነው ሰውየውን የምታገዝፈው እና እሱን ነው ማየት ያለብን። እኛም ምላሽ ስንሰጥ ሰዎች ላይ አይደለም የምናነጣጥረው፣ እኛም ምላሽ ስንሰጥ ክህነቱ ላይ ስርዓቱ ላይ ነው የምናነጣጥረውና ስለዚህ ከፍተኛ ጥንቃቄ ዝግጅት ያስፈልገዋል። መመረጥም ነው ክህነት። ለዚህ ሁሉ ደግሞ ወሳኙ ንጽህና ነው። አገልግሎቱ ንጽህናን ይጠይቃል በተቻለ መጠን ማለት ነው። በነገራችን ላይ እግዚአብሔር የራሱን ይወስዳል። አሁን አንዳንድ ጊዜ አይመስለንም እኛ ማለት ነው። ሁለት ምሳሌዎችን ላንሳ። የመጀመሪያው አዳም ነው። ልክ ሲበድል እግዚአብሔር ራቁቱን እንዲሆን አደረገው። ራቁቱን ሆነ ማለት እኛ እንደምናስበው በቃ ከልብስ ተራቆተ ማለት አይደለም። በፊትም ልብስ አልነበረውም እኮ አዳም ግን የብርሃን ልብስ ነበረው። ጸጋው ተገፈፈ ማለት ነው። እርቃኑን እንደሆነ አየ። ቀድሞ እርቃኑ እንደሆነ አያውቅም ነበር። በብርሃን ልብስ ተጎናጽፎ በእግዚአብሔር ጸጋ ይኖር ነበር። ያን ጸጋውን አነሳ እግዚአብሔር። ልክ በደል ስንፈጽም የሚያነሳው ነገር አለ። ሜልኮሉን ውሰድ። ሜልኮል የዳዊት ሚስት ማለት ነው። ልክ በዳዊት ላይ መሳለቅ ስትጀምር፣ በታቦቱ ላይ መሳለቅ ስትጀምር ከእግዚአብሔር ይልቅ የምድራዊ ንክስናን ማክበር ስትጀምር፣ እግዚአብሔር ቀጥቷታል። እሷ ግን አላወቀችም። ሜልኮል እንዳትወልድ አደረገ አይደል? ማጸኗን ዘጋው ነው የሚለው። ልጅ ለማግኘት ሞከረች። ቅስፈቱ የዛ ጊዜ ነው የተፈጸመው። ልክ በእግዚአብሔር ላይ የሆነ ነገር ስናደርግ የሚወስደው ነገር አለ። ዲያቆኑ በሚበድልበት ጊዜ ገብቶ መውጣቱን ቄሱም በሚበድልበት ጊዜ ገብቶ መውጣቱንና መስዋዕት ማሳረጉን ነው የሚያየው እንጂ ያነሳው ነገር አለ እግዚአብሔር ያን ደግሞ በጣም ምራት መልሶ በጣም ከባድ ነው የሚሆነው እና እሱን ማሰብ ያስፈልጋል። ንጽህና ይጠይቃል። ክህነትና የንጽህና አገልግሎት ነው፣ ወሳኝ ነው ከዚህ አንጻር። ስለዚህ ስንመልሰው አሁን የተነሳውን ጥያቄ ዲያቆኑ፣ ቅድመ ዲቁና ዲቁና ከመቀበሉ በፊት ድንግል መሆን አለበት። ቅድመ ዲቁና ማለት ነው፣ ድንግል መሆን አለበት። ድንግልናውን የጠበቀ ነው መሆን ያለበት። የሚያገባውም ልክ እንደሱ ማለት ነው፣ ከእሱ ጋር አቻ በንጽህና በድንግልና ያለችን ሴት ነው ማግባት ያለበት ማለት ነው። ከዛ በኋላስ በዚህ ሁኔታ ነው ወደ ቅስና ማድረግ የሚያድገው፣ ድንግል ሆኖ ድንግሊቷን ያገባል፣ ከዛ ወደ ቅስና ማረግ ያድጋል። አይ ድንግሊቷን አላገባም ግን ወደ ቅስና ማድረግ ማደግ እፈልጋለሁ ካለ ደግሞ ወደ ምንኩስና ነው የሚሄደው። ሌላ ጋብቻ ይፈጽማል ማለት ነው። አየ ቆሙ ነች ሚስቱ። የግድ በህግ መወሰን አለበት። በዲቁና እያለ በህግ ተወስኖ ነው ቅስና የሚሰጠው። ህጉ ሚስቱ ናት። አይሚስት አላገባም ካለ ደግሞ ሌላ ህጉ ቆሙነች ማለት ነው። ሲመነኩስ ቤተክርስቲያናችን መስቀል ትሰጠዋለች፣ ክህነት ትሰጠዋለች ማለት ነው። እግዚአብሔር ፍታ ማለት ይጀምራል። ስለዚህ ይሄ ነው። ከዚህ ውጪ ግን ልባርጉ አህዛብ ብትሆን፣ ከአህዛብ ወገን ብትሆን፣ ያልተጠመቀች ግን ድንግልናዋን የጠበቀች ብትሆን፣ አስተምሯት፣ አስጠምቋት ሊያገባት ይችላል። ሁለተኛ ሳያሳምናት ድንግል ሆና ማለት ነው ሊያገባት አይችልም። ምክንያቱም አላሳምናትም ማለት አላጠመቃትም ማለት ነው። በሃይማኖት ተለያይተዋል። ግን እኔም ድንግል ነኝ፣ እሷም ድንግል ነች ሙሉ ማግባት አይችልም። ይሄ ደግሞ በጣም ከባድ የሃይማኖት ክደት ነው የሚሆነው ማለት ነው። ምግባር አይደለም። ሶስተኛ አሳምኗት፣ አጥምቋት፣ ከአህዛብ ወገን ማለት ነው። ድንግል ባትሆን ሊያገባት አይችልም። ክርስቲያን ብትሆንም ባትሆንም ድንግልና ወሳኝ ነው ማለት ነው። ስለዚህ ከአህዛብ ወገን የሆነች ይዩቱን ያላመነች ይቱን ድንግል የሆነች ይቱን ማግባት አይችልም። ከአህዛብ ወገን ሆና አሳምኗት ድንግል ሳትሆን ግን ሊያገባት አይችልም። ክርስቲያንም ሆና በአጠቃላይ ግን ድንግል ያልሆነችውን ሊያገባ አይችልም ማለት ነው። ይሄ ነው በቤተክርስቲያናችን ስርዓት የአንድ ዲያቆን የአንድ ካህን ክህነቱ ዲቁና የሚጠበቀው በዚህ መንገድ ነው ማለት ነው። ስለዚህ ጠያቂያችን ያቀረቡት አይቻልም ነው መልሱ። አርቲቢ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። በጣም እናመሰግናለን። ፈጣሪ ይባርካችሁ። ጥያቄ ነበረኝ ካህናት ወይም ዲያቆናት፣ ቄሶችም እንስሳትን ወይም ዶሮ፣ በግ ማረድ ይችላል ወይ? ለበዓል ሆነ ለተለያየ በተለያየ ጊዜ ማለቴ ነው። አመሰግናለሁ ብሏል። ማረድ አይችሉም። ቤተክርስቲያንስ የምትከለክላቸው ለምንድን ነው? እንደው ቤተክርስቲያንስ ስል ክህነታቸው ማለት ነው። ክህነታቸው ይከለክላቸዋል። በቀድሞ በኦሪቱ የእንስሳትን ደም መስዋዕት ያቀርቡ ነበር። አሁን በሐዲስ ኪዳን ግን የእነሱ ጣት የሚቀልመው በክርስቶስ ደም ነው። የእነሱ ጣት የሚፈትተው የክርስቶስን ስጋ ነው። ስለዚህ የፍጡር ደም አያፈሱም። ሁለተኛ ደግሞ ነፍስ በእጃቸው አይጠፋም፣ ካህናት ማለት ነው ከዚህ አንጻር ነው። ስለ ክብረ ክህነት ነው እና በአዲስ ኪዳን እነሱ የሚሰዉት፣ የሚቆርሱት፣ የሚቀዱት የክርስቶስን ስጋና ደም ስለሆነ ማለት ነው። እንኳን ደም ማፍሰስ በጣም በሚገርም መልኩ ማለት ነው እጁን ለዱላ ለምት ፈጥኖ የሚያነሳ አይሆን ይላል። ከክህነቱ ይሻር ይላል። በጣም የሚገርም ነው። እኔ አሁን ፍትሐ ነገስቱ በትክክል ቢታይ በዚህ ዘመን ያለን ካህናት ምንድን ነው የሚወጠን የሚለውን ነገር ሳስብ ነበር። ከዚህ ጋር ገረ መንገዴ ማለት ነው ለምሳሌ አንድ ላንሳ ከዚሁ ጋር አብሮ የሚሄድ አንቀት ስድስት ላይ ነው እና 224 ላይ ፍትሐ ነገስቱ ላይ ማለት ነው እንደዚህ የሚል ቃል አለ። መማለጃ ሰጥቶ የተሾመ ቄስ ሁሉ ይሻር ይላል። በጣም የሚገርመው ገንዘብ ከፍለ ከተሻ አሁን እሺ፣ ይሻር ነው የሚለው። እኛ አልተሻርም ሊሉ ይችላሉ። እግዚአብሔር አይቀበለውም ክነቱን እሱን አይቀበለውም ማለት እሱ ካህን ነው እግዚአብሔር ይፍታ ሌል ይችላል። በጭራሽ አይቀበለውም። ስለ ምእመናን የዋህነት የኀጢአት ስሬት ያገኛሉ ምእመናን፣ እሱ ግን ዋጋውን ይከፍላል። ወይም ይላል በማስፈራራት ወይም በማድላት በቀን በተንኮል ወይም መማለጃ እሰጣለሁ ብሎ የተሾመ ይሻር ወይም ሁለት ጊዜ የተሾመ ወይም ሁለት ሚስት ያገባ ወይም ህዝቡን ከማስተማር ቸለል የሚል ወይም ነዳያን ካህናትን ቸል የሚላቸው የሚረዳቸው የማይረዳቸው ወይም የኃጢያታቸውን የኃጢያተኛውን ንስሐ የማይቀበል አንዳንድ ካህናት ንስሐ ልገባ ነው ብለው ሲሄዱ ምዕመናን አልቀበልም ማለት አይችሉም። መብት የላችሁም። ይሻር ነው የሚለው ከክለቱ ማለት ነው። ንስሐቸውን የማይቀበል ወይም በነገረ ሰሪነት ሀሰትን በመመስከር የታወቀ የሚታበይ ህግን አውቆ የማይሰራት ወይም ይላል ዘወትር የሚሰክር ክፉ ስራንም የሚያዘወትር በጎ አለመስራትን የለመደ ካበደረው ላይ ትርፍን የሚፈልግ ከዘማዊት ሴት ጋር የተኛ ተያዥ የሆናትም ተያዥ የሆናትም ብትሆን እነዚህን የመሳሰሉትን የሰራ ወይም አለቃው ሳይፈቅድለት ወደ ንጉሥ የሚሄድ ወደ ንጉሥ ማለት ወደ ፍርድ ቤትም፣ ወደ ፖሊስ ጣቢያ ሊሆን ይችላል። አለቃው ሳይፈቅድለት ወደ ንጉሥ የሚሄድ ወይም ሰዎች ይፈሩት ዘንድ ማንንም የሚማታ ይሁን፣ ለፈለኩት ይሄድ፣ ማንንም የሚማታ፣ ኮከብ በመቁጠር የሚታመን የጠንቋዮችን ነገር ስር የሚምስ ስር የሚምሱትንም የሚያምን የመናፍቃንን ጥምቀት የተቀበለ ወይም ቁርባናቸውን የተቀበለ ወይም ከነሱ ጋር አብሮ የሚጸልይ ቄስ ይሻር ይላል